ሰላም ውድ የቻናላችን ተከታታዮች፣ እንኳን ወደ ሌላ አስደናቂ ዝግጅት በደህና መጣችሁ። ዛሬ የምንመለከተው አንድ በጣም አስገራሚ ነገር ነው፤ የሰው ልጅ ከተፈጥሮ ተምሮ የፈጠራቸውን አስደናቂ የቴክኖሎጂ ውጤቶች ነው። አዎ። በዙሪያችን ያለው ተፈጥሮ ትልቁ መምህራችን ነው። ሳይንቲስቶች፣ መሐንዲሶች፣ አልፎ ተርፎም ተራ ሰዎች ከተክሎች፣ ከእንስሳት፣ ከነፍሳት፣ ግዑዝ ከሆኑ ነገሮች ሳይቀር ሀሳብ ወስደው ህይወታችንን የቀየሩ ቴክኖሎጂዎችን ሰርተዋል። ይህም ዘርፍ ባዮሚሚክሪ ወይም ባዮ ኢንስፓየርድ ዲዛይን በመባል ይታወቃል። ዝግጁ ናችሁ እንግዲያው አብረን እንጓዝ ዛሬ የምናያቸው አስር ፈጠራዎች እንዴት እንደተገኙ ማን እንዳገኛቸውና ለዓለማችን ያበረከቱትን አስተዋጽኦ በጥልቀት እንመለከታለን የመጀመሪያ ምሳሌያችን ሁላችንም በዕለት ተዕለት ሕይወታችን የምንጠቀመው ነገር ነው ቬልክሮ ይህ ተጣባቂ ነገር እንዴት እንደተገኘ ታውቃላችሁ? ታሪኩ የሚጀምረው በ1941 ዓ.ም ነው። ስዊዘርላንዳዊ መሐንዲስ ጆርጅ ደሜስትራል ከውሻው ጋር በአልፕስ ተራራ ላይ ለእግር ጉዞ በወጣ ጊዜ ነው። ሲመለስ የቡክ ወይም ቡርዶክ የተባለው ተክል ትንንሽ እሾሃማ ፍሬዎች በውሻው ፀጉርና በራሱ የሱፍ ሱሪ ላይ ተጣብቀው አገኛቸው። ብዙ ሰዎች ይህንን አስቸጋሪ ነገር አይቶ ቢያልፉም ደሜስትራል ግን የማወቅ ጉጉቱ አሸንፎት እነዚህ ፍሬዎች ለምንና እንዴት እንደሚጣበቁ ለማወቅ ወሰንም ፍሬዎቹን ወደ ቤቱ ወስዶ በማይክሮስኮፕ ሲመለከት እያንዳንዱ ፍሬ በመቶዎች የሚቆጠሩ ትንንሽ መንጠቆዎች ወይንም ሆክስ እንዳሉት ተረዳ። እነዚህ መንጠቆዎች በቀላሉ ከጨርቅ ወይም ከፀጉር ቀለበቶች ወይንም ሉብስ ጋር ይያያዛሉ። ደሜስትራል ይህንን የተፈጥሮ አሰራር በመኮረጅ ሰው ሰራሽ ተጣባቂ ነገር መፍጠር እንደሚቻል አሰበ። ይህንን ሀሳብ ወደ እውነታ ለመቀየር ወደ አስር ዓመት የሚጠጋ ጊዜ ፈጅቶበታል። የተለያዩ ቁሳቁሶችን ሞክሯል። በመጨረሻም ናይለንን በመጠቀም በአንድ በኩል ትንንሽ ጠንካራ መንጠቆዎች ያሉት በሌላ በኩል ደግሞ ለስላሳ ቀለበቶች ያሉት ነገር ፈጠረ። ይህንን ፈጠራ ቬልክሮ ብሎ ሰየመው። ስሙ የመጣው ከፈረንሳይኛ ቃላት ቬሎር፣ ለስላሳ ጨርቅ፣ ክሮሼ፣ መንጠቆ ከሚለው ነው። በ1955 ዓ ም የፈጠራ ባለቤትነትን ወይንም ፓትንት አገኘ። ቬልክሮ መጀመሪያ ላይ ብዙ ተቀባይነት አላገኝም ነበር። ነገር ግን የናሳ የጠፈር ተመራማሪዎች በአፖሎ ተልዕኮዎች ላይ ሲጠቀሙበት ዝናው ጨመረ። ዛሬ ቬልክሮ በልብስ፣ በጫማ በቦርሳ በህክምና ለምሳሌ የደም ግፊት መለኪያ ማሰሪያ፣ በወታደራዊ ዘርፍ፣ በአውቶሞቲቭ ኢንዱስትሪ፣ በአጠቃላይ ቁሳቁሶችን በቀላሉ ለማያያዝና ለመፍታት በሚያስፈልግበት ቦታ ሁሉ በስፋት ጥቅም ላይ ይውላል። ይህ ሁሉ ከአንዲት ትንሽ ተክል ፍሬ የተገኘ ትልቅ ሀሳብ ነው። ወደ ቀጣዩ እንለፍ። ሻርኮች በውቅያኖስ ውስጥ ካሉ ፈጣንና ቀልጣፋ እንስሳት መካከል ናቸው። ለዘመናት የኖሩ ፍጥረታት እንደመሆናቸው በውሃ ውስጥ ለመንቀሳቀስ ፍጹም የሆነ አወቃቀር አላቸው። ሚስጥሩ ምን ይመስላችኋል? አንዱ ትልቁ ሚስጥር የቆዳቸው አወቃቀር ነው። የሻርክ ቆዳ ከሩቅ ሲታይ ለስላሳ ሊመስል ይችላል። ነገር ግን በእውነቱ ልክ እንዳሸዋ ወረቀት አይነት ጠንካራ ሸካራነት አለው። ይህ የሆነበት ምክንያት ዴርማል ዴንቲክለስ ወይም የቆዳ ጥርሶች በሚባሉ ትንንሽ ጥርስ መሰል ቅርጾች የተሸፈነ ስለሆነ ነው። እነዚህ ዴንቲክለሶች ልክ እንደ ሰው ጥርስ የኢናሚል እና የዴንቲን ክፍሎች አሏቸው። እነዚህ ዴንቲክለሶች ሁለት ዋና ጥቅሞች አላቸው። አንደኛው ውሃ በሻርኩ ሰውነት ላይ የሚያደርገውን ግጭት ወይንም ድራግ ይቀንሳሉ። ትንንሽ የዋሽ ክርክሪት በመፍጠር ውሃው በቀላሉ እንዲሸራተት ያደርጋሉ። ይህም ሻርኩ በትንሽ ጉልበት በፍጥነት እንዲዋኝ ያስችለዋል። ሁለተኛ፣ የባክቴሪያ የአልጌና የሌሎች የባህር ተዋሲያን እድገት ይከላከላሉ። የቆዳው ገጽ ለነዚህ ተህዋሲያን ለመጣበቅ አስቸጋሪ ስለሆነ ሻርኩ ንጹህ ሆኖ ይቆያል። ይህንን አስደናቂ የተፈጥሮ ዲዛይን በመኮረጅ ሳይንቲስቶችና መሐንዲሶች የተለያዩ ቴክኖሎጂዎችን ፈጥረዋል። ለምሳሌ ስፒዶ የተባለው ኩባንያ የሻርክ ቆዳን አወቃቀር በመኮረጅ ኤልዜዳር ሬዘር የተባሉ ፈጣን የመዋኛ ልብሶችን ሰርቷል። እነዚህ ልብሶች የውሃን ግጭት በመቀነስ ዋናተኞች የኦሎምፒክ ሪከርዶችን እንዲሰብሩ ረድተዋቸዋል። በተጨማሪም በመርከቦች ስር የሚቀቡ የባህር ተዋሲያን እንዳይጣበቁባቸው የሚያደርጉ ቀለሞች አንቲ ፎሊንግ ፔይንትስ ሰርተዋል። ይህ የመርከብን ፍጥነት ከመጨመሩም በላይ የነዳጅ ፍጆታን በእጅጉ ይቀንሳል። ሌላው አስገራሚ ፈጠራ ሻርክሌት የተባለው የሕክምና ንጣፍ ነው። ይህ ንጣፍ የሻርክ ቆዳን በመኮረጅ የተሰራ ሲሆን በሆስፒታሎች ውስጥ የባክቴሪያ ስርጭትን ለመከላከል ያገለግላል ምንም አይነት ኬሚካል ሳይጠቀም፣ የጃፓን ሺንካንሴን ወይም ጥይት ባቡር በሰዓት እስከ 320 ኪሎ ሜትር በሚደርስ ፍጥነቱ ይታወቃል። ነገር ግን በ1990ዎቹ መጀመሪያ ላይ አንድ ትልቅ ችግር ነበረበት። ባቡሩ በከፍተኛ ፍጥነት ከጠባብ ዋሻ ሲወጣ በአፍንጫው የሚገፋው አየር ልክ እንደ ፒስተን ሆኖ ከፍተኛ የድምፅ ወገድ ሶኒክ ቡም ይፈጥር ነበር። ይህ ድምፅ በጣም ከፍተኛ ከመሆኑ የተነሳ በአካባቢው የሚኖሩ ሰዎችን ያስቸግር ነበር፣ እንዲሁም የባቡሩን ፍጥነት ይገድብ ነበር። የዚህን ችግር መፍትሄ ያገኙት ከመምህር ተፈጥሮ ነው። ኢጂ ናትካሱ የተባለ የጃፓን ምዕራብ የባቡር ኩባንያ መሐንዲስና የወፍ ተመልካች የፕሮጀክቱ መሪ ነበር። ናካትሱ የንጉሥ አጥማጅ ወፍ በከፍተኛ ፍጥነት ከአየር ወደ ውሃ ሲገባ ምንም አይነት ትልቅ ርጭታ እንደማይፈጠርና በቀላሉ ወደ ውሃው እንደሚሰጥም ተመልክቷል። የወፏ ረዥም እና ሹል ቀስ በቀስ እየሰፋ የሚሄድ የማንቁር ቅርጽ ከአንድ ሚዲየም ወይንም አየር ወደ ሌላ ጥቅጥቅ ያለ ሚዲየም ወይንም ውሃ ሲገባ የሚፈጠረውን የግፊት ለውጥ በብቃት እንዲቆጣጠር ያስችለዋል። እና ካትሱና ቡድኑ ባደረጉት ጥናት የባቡሩን አፍንጫ ልክ እንደ ንጉስ አጥማጅ ወፍ ማንቁር ቅርጽ እንዲኖረው አድርገው ዲዛይን አደረጉት። ውጤቱ አስገራሚ ነበር። የድምፅ ችግሩ ከመቀረፉም በላይ ባቡሩ 10% የበለጠ ፍጥነት እንዲኖረው፣ 15% የኤሌክትሪክ ፍጆታ እንዲቀንስና የአየር ግፊቱም በ30% እንዲቀንስ አድርጓል። ይህ የንጉሥ አጥማጅ ወፍ ዲዛይን የሲንካንሴን 500 ተከታታይ ባቡሮች መለያ ምልክት ሆኗል። ተፈጥሮ እንዴት ለመጓጓዣ ኢንጂነሪንግ መፍትሄ እንደምትሰጥ የሚያሳይ ድንቅ ምሳሌ ነው። አሁን ደግሞ ወደ አፍሪካ እንሂድ፣ በተለይም ወደ ዚምባብዌ። እዚህ ሀራሬ ከተማ ውስጥ የሚገኘው ኢስትጌት ሴንተር የተባለው የገበያና የቢሮ ህንፃ በጣም ዝቅተኛ የኃይል ፍጆታ ያለውና የተፈጥሮ የአየር መናፈሻ ስርዓትን የሚጠቀም ድንቅ የሥነ ህንፃ ምሳሌ ነው። የዚህ ህንፃ ዲዛይን ሐሳብ የመጣው ከምስጥ ኩይሳ ወይንም ተርሚኔት ማውንድ ነው። ምስጦች በተለይም በአፍሪካ የሚገኙት የማክሮ ተመስ ዝርያዎች እስከ ዘጠኝ ሜትር ከፍታ ሊደርሱ የሚችሉ ግዙፍ ኩይሳዎችን ይገነባሉ። በእነዚህ ኩይሳዎች ውስጥ በሚሊዮን የሚቆጠሩ ምስጦች ይኖራሉ። እንዲሁም ፈንገስ ያመርታሉ። ይህ ሁሉ እንቅስቃሴ ከፍተኛ ሙቀት ይፈጥራል። ነገር ግን ምስጦቹ በኩይሳቸው ውስጥ የሙቀት መጠኑንና እርጥበቱን በሚያስደንቅ ሁኔታ የተረጋጋ ወይንም በቀንና በሌሊት መካከል ያለው የሙቀት ልዩነት በጣም ከፍተኛ በሆነበት አካባቢም ቢሆን ለማድረግ የሚያስችል ውስብስብ የአየር ዝውውር ስርዓት ይገነባሉ። ኩይሳዎቹ ከላይና ከታች ክፍት የሆኑ ቀዳዳዎች አሏቸው። በፀሐይ የሚሞቀው አየር ከላይ ሲወጣ ከታች በቀዝቃዛና እርጥበት ባለበት ክፍል በኩል አዲስና ቀዝቃዛ አየር ወደ ውስጥ ይገባል። ይህ ተፈጥሯዊ የኮንቬንሽን ሂደት ኩይሳውን ያለማቋረጥ ያናፍሰዋል። አርክቴክ ሚክፒርስ ይህንን የምስጦች ጥበብ በመኮረጅ ኢስትጌት ሴንተርን ሲገነባ ሕንፃው ያለው ውድ የአየር ማቀዝቀዣ እንዲቀዘቅዝና እንዲናፈስ አድርጓል። ሕንፃው በቀን ውስጥ የሚከማቸውን ሙቀት በሌሊት በሚያስገባው ቀዝቃዛ አየር አማካኝነት ያስወግደዋል። ይህ ሕንፃ ከተመሳሳይ መጠን ካላቸው የተለመዱ ሕንፃዎች እስከ 90% ያነሰ ኃይል ይጠቀማል። ይህ ለአካባቢ ጥበቃ ትልቅ አስተዋጽኦ ከማድረጉም በላይ ለሕንፃው ባለቤቶችና ተከራዮች የኃይል ወጪን በእጅጉ ቀንሷል። ለዘላቂ የሕንፃ ዲዛይን ሰብስቴኔብል አርኪቴክቸር ትልቅ መነሳሳት የሰጠ ፈጠራ ነው። የሎተስ አበባ በብዙ የእስያ ባህሎች የንጽህናና የውበት ተምሳሌት ነው። የሚገርመው ነገር ይህ አበባ በጭቃማና በቆሸሸ ውሃ ውስጥ ቢበቅልም ቅጠሎቹና አበባዎቹ ሁሌም ንጹህና ደረቅ ሆነው ይገኛሉ። ይህ አስደናቂ የተፈጥሮ ክስተት የሎተስ ተጽዕኖ ሎተስ ኢፌክት ወይም ሱፐር ሃይድሮፎቢሲቲ በመባል ይታወቃል። ለዚህ ሚስጥሩ ቁልፉ የቅጠሉ ገጽ ላይ ያለው ማይክሮስኮፒክና ናኖስኮፒክ አወቃቀር ነው። የሎተስ ቅጠል ገጽ በቅርበት ሲታይ በትንንሽ ጉብታዎች የተሸፈነ ሲሆን እያንዳንዱ ጉብታ ደግሞ በሰም ክሪስታሎች ተሸፍኗል። ይህ ባለ ሁለት ደረጃ አወቃቀር የውሃ ጠብታዎች ከቅጠሉ ገጽ ጋር ያላቸውን ንክኪ በጣም ይቀንሰዋል። በዚህም ምክንያት የውሃ ጠብታዎች በቅጠሉ ላይ ከመሰራጨት ይልቅ ክብ ቅርጽ ይዘው ይቆማሉ። ቅጠሉ ትንሽ ሲንቀሳቀስ ወይም ንፋስ ሲነፍስ፣ እነዚያ የውሃ ጠብታዎች በቀላሉ ተንከባለው ይወርዳሉ። በሚንከባለሉበት ጊዜም በቅጠሉ ላይ ያለውን አቧራና ቆሻሻ ይዘው ስለሚሄዱ ቅጠሉ ራሱን ያጸዳል። ይህንን የሎተስ ተጽዕኖ በመኮረጅ ጀርመናዊው የእጽዋት ተመራማሪ ፕሮፌሰር ቬልሄልም ባርትሎት በ1990ዎቹ ሉቱሳን የተባለ ራስን የሚያጸዳ የግድግዳ ቀለም ፈጠረ። ይህ ቀለም የተቀቡ ሕንፃዎች ለረዥም ጊዜ ንጹሕ ሆነው ይቆያሉ፣ የጥገና ወጪንም ይቀንሳሉ። ከዚያን ጊዜ ጀምሮ ይህ ቴክኖሎጂ ራስን የሚያጸዱ ልብሶች የመኪና መስታወት ሽፋኖች፣ የፀሐይ ፓነሎች እና ሌሎችንም ንጣፎች ለመስራት ጥቅም ላይ ውሏል። የሌሊት ወፎች በድቅድቅ ጨለማ ውስጥ እንዴት ነው ያለምንም ነገር ሳይጋጩ በከፍተኛ ፍጥነት የሚበሩት? ምግብ የሚያገኙትስ እንዴት ነው? አብዛኞቹ የሌሊት ወፍ ዝርያዎች ከፍራፍሬ ተመጋቢዎች በስተቀር የሚጠቀሙት ኒኮሎኬሽን ወይንም ባዮሶናር የተባለ አስደናቂ የተፈጥሮ ስርዓት ነው። የሌሊት ወፎች ካፋቸው ወይም ካፍንጫቸው ከፍተኛ ፍሪኩንሲ ያላቸው የድምፅ ሞገዶችን ያስተላልፋሉ። እነዚህ የድምፅ ሞገዶች በአካባቢያቸው ካሉ ነገሮች ለምሳሌ ነፍሳት፣ ዛፎች፣ ግድግዳዎች ጋር ተጋጭተው ሲመለሱ የሚመጣውን መስተጋባት ወይንም ኤኮ በትልልቅና ስሜታዊ ጆሮዎቻቸው ይቀበላሉ። አእምሯቸው ይህንን መስተጋባት በመተንተን የነገሩን አይነት፣ መጠን፣ ርቀት፣ አቅጣጫ አልፎ ተርፎም የእንቅስቃሴ ፍጥነት ያያል ወይም ይሰማል። ይህንን የኢኮሎኬሽን መርህ በመኮረጅ የሰው ልጆች ሶናር፣ ሳውንድ ናቪጌሽን ኤንድ ራኒንግ የተባለ ቴክኖሎጂ ፈጥረዋል። ሶናር በመጀመሪያ የተሰራው በአንደኛው የዓለም ጦርነት ወቅት የጠላት ባህር ሰርጓጅ መርከቦችን ለመለየት ነበር። ዛሬ ሶናር በወታደራዊ ዘርፍ፣ በአሳ አስጋሪ መርከቦች ወይም የአሳ መንጋዎችን ለመለየት በውቅያኖስ ጥናት የባህርን ወለል ካርታ ለመስራት እና በሰመጡ መርከቦች ፍለጋ ላይ በስፋት ጥቅም ላይ ይውላል። በህክምናው ዘርፍ ደግሞ አልትራሳውንድ የምንለው ቴክኖሎጂ ከዚህ ሐሳብ የመነጨ ነው። አልትራሳውንድ ከፍተኛ ፍሪኩዌንሲ ያላቸው የድምፅ ሞገዶችን ወደ ሰውነት በመላክና የሚመለሰውን መስተጋባት በመቀበል የሰውነት ውስጣዊ ክፍሎችን ለምሳሌ ልብ፣ ኩላሊት፣ ጉበት ምስል ይፈጥራል። በተለይ የጽንስን እድገት ለመከታተልና ሊኖሩ የሚችሉ ችግሮችን አስቀድሞ ለመለየት በስፋትና ያለምንም ጉዳት ያገለግላል። የጌኮ እንሽላሊት አስደናቂ ችሎታ አለው። ቀጥ ያለ ግድግዳ ላይ፣ ለስላሳ መስታወት ላይ፣ አልፎ ተርፎም ወደ ታች ተገልብጦ ጣሪያ ላይ መሄድ ይችላል። ይህንን የሚያደርገው ምንም አይነት ሙጫ ወይም ተጣባቂ ፈሳሽ ሳይጠቀም ነው። እንዴት ይህ ሊሆን ቻለ? ሚስጢሩ በእግሮቹ ስር ባለው ውስብስብ አወቃቀር ላይ ነው። እያንዳንዱ የጌኮ እግር ላሜሌ በሚባሉ የቆዳ ሽፋኖች የተሸፈነ ሲሆን በእያንዳንዱ ላሜሌ ላይ ደግሞ በሚሊዮን የሚቆጠሩ ትንንሽ ፀጉር መሰል አወቃቀሮች ወይንም ሴቴ ይገኛሉ። እያንዳንዱ ሴቴ ደግሞ በመቶዎች በሚቆጠሩ ከዛም የበለጠ ትንንሽ በሆኑ ስፓቱላ ወይንም መቅዘፊያ መሰል ጫፎች ይከፈላል። እነዚህ ስፓቱሌዎች በጣም ጥቃቅን ከመሆናቸው የተነሳ ከንጣፍ ሞለኪውሎች ጋር በጣም ይቀራረባሉ። በዚህ ቅርበት ምክንያት ቫንደርዋልስ ኃይል የተባለ ደካማ የኤሌክትሮማግኔቲክ መስህብ ይፈጠራል። ምንም እንኳን እያንዳንዱ መስህብ ደካማ ቢሆንም በሚሊዮን የሚቆጠሩ ስፓቱሌዎች በአንድ ላይ ሲሆኑ የሚፈጥሩት አጠቃላይ የመሳብ ኃይል የጌኮን ክብደት በቀላሉ ይይዛል። ጌኮ እግሩን ሲያነሳ የሴቶቹን አቅጣጫ በመቀየር በቀላሉ ይለቃል። ይህንን አስደናቂ የተፈጥሮ ማጣበቂያ በመኮረጅ ሳይንቲስቶች ጌክስኪን፣ ዜድማንና ሌሎችም ሰው ሰራሽ ጌኮቴፕ በመባል የሚታወቁ ጠንካራ ነገር ግን በቀላሉ ሊነቀሉና ደጋግመው ሊይዙ የሚችሉ የማጣበቂያ ቴክኖሎጂዎችን እየሰሩ ነው። እነዚህ ቴክኖሎጂዎች ወደፊት ግድግዳ የሚወጡ ሮቦቶች፣ ለህክምና የሚጠቅሙ ለምሳሌ ቁስል መሸፈኛ እና በኢንዱስትሪ ውስጥ የተለያዩ ቁሳቁሶችን ለማያያዝ ሊውሉ ይችላሉ። የንብ ማር ወለላ ባለስድስት ጎን ወይንም ሄክሳጎናል ቅርጽ ያለው አወቃቀር በጣም አስገራሚ የተፈጥሮ ኢንጂነሪንግ ምሳሌ ነው። ንቦች ይህንን ቅርጽ የሚጠቀሙት ለምንድን ነው? ምክንያቱም ሄክሳጎን በትንሹ የግንባታ ቁሳቁስ ከፍተኛውን ቦታና ጥንካሬን የሚሰጥ ቅርጽ ነው። ሄክሳጎናል ቅርጽ ሌሎች ያለምንም ክፍተት እርስ በርስ ይያያዛሉ። ይህም ቦታን በአግባቡ መጠቀም ያስችላል። በተጨማሪም የጋራ ግድግዳዎችን ስለሚጠቀሙ የሚፈለገውን የሰም መጠን ይቀንሳል። ከሁሉም በላይ ደግሞ የሄክሳጎናል አወቃቀር ጫናን በሁሉም አቅጣጫዎች እኩል ስለሚያከፋፍል በጣም ጠንካራና የተረጋጋ ይሆናል። መሐንዲሶች ይህንን ሃኒኮምብ ስትራክቸር በመባል የሚታወቀውን መርህ በመውሰድ በሁለት ቀጫጭን ነገር ግን ጠንካራ ንጣፎች መካከል የሄክሳጎናል ኮር ያለው ሳንድዊች ፓነል ይሰራል። ያ አወቃቀር በሚያስደንቅ ሁኔታ ቀላል ሆኖ ከፍተኛ ጥንካሬና ግትርነት እንዲኖረው ያደርጋል። በአውሮፕላን ክንፎችም አካል፣ በሳተላይቶች፣ በውድድር መኪናዎች፣ በባቡሮች፣ በጀልባዎች አልፎ ተርፎም በግንባታ ኢንዱስትሪዎች ለምሳሌ ቀላልና ጠንካራ በሮች ወይም ግድግዳዎች ላይ ክብደትን ለመቀነስ፣ ጥንካሬን ለመጨመር በስፋት ጥቅም ላይ ይውላል። የቦክስ ፊሽ ወይም የሳጥን ዓሳ በመባል የሚታወቀው ይህ ዓሳ ያልተለመደ ሳጥን መሰል ቅርጽ አለው። በውጫዊ ገጽታው ሲታይ ለዋና ምቹ ያልሆነ ግትር ይመስላል። ነገር ግን በሚገርም ሁኔታ በውሃ ውስጥ በጣም የተረጋጋና ዝቅተኛ የውሃ ግጭት ያለው ነው። ይህ የሆነበት ምክንያትም የአጥንት ፕሌቶቹ በኤክሳጎናል ቅርጽ ተያይዘው ጠንካራ ነገር ግን ቀላል የሆነ ውጫዊ አጽም ስለሚፈጥሩ ነው። የሰውነቱ ቅርጽም ውሃ በላዩ ላይ በቀላሉ እንዲሸራተትና በኋላው የሚፈጠረውን የውሃውን ሽክርክሪት እንዲቀንስ ተደርጎ የተሰራ ነው። በ2005 ዓ ም የመኪና አምራች የሆነው መርሴዲስ ቤንዝ ይህንን የቦክስፊሽ አስደናቂ ቅርጽና አወቃቀር በመውሰድ ባዮኒክ ካር የተባለ የሙከራ መኪና ሰርቷል። የመኪናው ዲዛይነሮች የቦክሲፊሽን አካል በመኮረጅ በጣም ጥሩ ኤሮዳይናሚክስ፣ ከፍተኛ ጥንካሬ እና ሰፊ የውስጥ ክፍል ያለው መኪና ለመስራት ሞክረዋል። ውጤቱም አስገራሚ ነበር። የባዮኒክ መኪና በጣም ዝቅተኛ የአየር ግጭት፣ ጥሩ የነዳጅ ፍጆታና በቂ ጥንካሬ እንዳለው ተረጋግጧል። ምንም እንኳን ይህ መኪና ወደ ገበያ በብዛት ባይገባም ከተፈጥሮ በመማር የተሻለ ቀልጣፋና ለአካባቢ ተስማሚ የሆኑ የመኪና ዲዛይኖችን መፍጠር እንደሚቻል ያሳየ ትልቅ ምሳሌ ሆኖ አልፏል። በመጨረሻም ምናልባትም ከሁሉም የላቀውንና ውስብስቡን የተፈጥሮ ዲዛይን እንይ፣ የሰው ዓይን። የሰው ዓይን ብርሃንን የሚሰበስብበት ትኩረት ወይንም ፎከስ የሚያደርግበት የብርሃንን መጠን የሚቆጣጠርበትና ወደ ኤሌክትሪክ ምልክቶች በመቀየር ለአእምሮ የሚልክበት መንገድ እጅግ ውስብስብና አስደናቂ ነው። ካሜራዎች የሰው ዓይንን አሰራር በመኮረጅ የተደረገ ጥረት ውጤቶች ናቸው። የካሜራ ሊንስ እንደ አይናችን ኮርኒያና ሊንስ ብርሃንን ይሰበስባልና ትኩረት ያደርጋል። የካሜራ አፐርቸር እንደ አይናችን አይሪስ ወደ ውስጥ የሚገባውን የብርሃን መጠን ይቆጣጠራል። የፊልም ወይም የዲጂታል ሴንተር ደግሞ እንደ አይናችን ሬቲና ብርሃንን ተቀብሎ ወደ ምስል ይቀይራል። ምንም እንኳን የሰው ዓይን ፍጹምነትና የመላመድ ችሎታ መድረስ ባይችሉም ካሜራዎች ዓለምን የምንመለከትበትን፣ የምንመዘግብበትንና ትውስታዎቻችንን የምንይዝበትን መንገድ በአብዮታዊ መልኩ ለውጠዋል። ከቀላል ፎቶግራፍ እስከ ውስብስብ የፊልም ስራ፣ ከህክምና ምርመራ ለምሳሌ ኢንዶስኮፒ እስከ ህዋ ምርምር ቴሌስኮፖች ድረስ ካሜራዎች የህይወታችንን የሳይንስ እድገት ወሳኝ አካል ሆነዋል። እንግዲህ ውድ ተመልካቾቻችን፣ ዛሬ ካየናቸው ጥቂት ምሳሌዎች እንደተረዳችሁት ተፈጥሮ ማለቂያ የሌለው የፈጠራ የመነሳሳትና የጥበብ ምንጭ ናት። የሰው ልጅ ከተፈጥሮ በመማር ህይወቱን የሚያቃልሉ የሚያሻሽሉና ከአካባቢ ጋር ተስማምተው እንዲኖሩ አስገራሚ ቴክኖሎጂዎችን መፍጠር ችሏል። ይህ ባዮሚሚክሪ ወይም ተፈጥሮን መኮረጅ የሚባለው ዘርፍ ወደፊትም ለብዙ ችግሮቻችን መፍትሄ እንደሚያመጣልንና ብዙ አስደናቂ ነገሮችን እንደሚያበረክትልን ምንም ጥርጥር የለውም። ተፈጥሮን በጥሞና መመልከትና ማክበር ለፈጠራ ቁልፍ ነው። ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። እንደተዝናናችሁበትና አዲስ ነገር እንደተማራችሁበት ተስፋ አደርጋለሁ። በቀጣይ በሌላ አጓጊ ዝግጅት እስከምንገናኝ ድረስ ቪዲዮውን ላይክ፣ ሸር እና ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ከታች በኮሜንት መስጫው ላይ አስቀምጡልን። ቸር ይግጠመን።